ቸውን ጉዳዩ ጨምሮ ሌሎች በርካታ መረጃዎችን በውሎ አዲሳችን ትመለከታላችሁ። የዕለቱን ውሎ አዲስ እየመራን ባልደረባዊ ፍቅርተ ወሰን፣ ባልደረባዊ ኢየሩሳሌም ወሰን የለህ፣ በምልክት ቋንቋው ደግሞ ፍቅር ተከበደ እና እኔም ንጉሱ በቃሉ ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ እናመሻለን። በቅድሚያ ማጫጭሮቹን እናስቀድም። ተለዋዋጩን የዓለም ጂኦ ፖለቲካ ታሳቢ ያደረገና ለለውጥ የሚተጋ ወጣት አመራር ማፍራት ተቀዳሚ ተግባር ሊሆን እንደሚገባ ፕሬዝዳንት ታዬ አዝቀ ስላሴ ገለጹ። በአዲስ አበባ ድዋ ድል መታሰቢያ በተካሄደው የፓን አፍሪካ ወጣቶች አመራር ጉባኤ ላይ ፕሬዚዳንት ታዬ ባስተላለፉት መልእክት አፍሪካ ራሷን ከቀኝ ግዛት ለማላቀቅ ለነፃነትና ለእኩልነት ታገለግላለች ብለዋል። ሰራጥነት፣ የአየር ንብረት ለውጥና የፖለቲካ አለመረጋጋትን ለመፍታት ወጣቶች በእውቀትና በጥበብ የታገዘ እገዛ መስጠት እንዳለባቸው ማስገንዝበዋል። ወጣት አመራሮች ተለዋዋጭ ለሆነው የዓለም ጂኦ ፖለቲካ የሚመጥን ሀሳብ ማፍለቅና ውሳኔ መስጠት እንደሚጠበቅባቸው መግለጻቸውን የዘገበው ኢዜአ ነው። ለአፍሪካ የሚያስፈልጋት ትብብርና በጋራ መስራት መሆኑን ጠቅሰው በዚህ ረገድ የጠቅላይ ሚኒስትር አብይ አህመድ የመደመር እሳቤን ተግባራዊ ማድረግ ውጤታማ ያደርጋል ብለዋል። ኢትዮጵያ የአየር ንብረት ለውጥ የሚያስከትለውን አሉታዊ ተጽዕኖ ለመቋቋም የአረንጓዴ አሻራ መርሃ ግብርን ተግባራዊ ማድረግ መጀመሯን፣ በምግብ ራስን ለመቻል የሌማት ትሩፋት መርሃ ግብር ተግባራዊ በመደረጉ በርካታ ውጤቶችን እያስመዘገበች መሆኗንም ተናግረዋል። ከጊዜ ወደ ጊዜ እያደገ ከመጣው የህዝብ ቁጥር እንዲሁም ከህብረተሰቡ እንቅስቃሴ ጋር ተያይዞ በብዛን ትራንስፖርትና ኤሌክትሪክ ተሽከርካሪዎች ላይ ትኩረት ሰጥቶ እየሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የአዲስ አበባ ከተማ የፈጣን አውቶቡስ ትራንስፖርት አገልግሎት ፕሮጀክት የሚመለከታቸው ሴክተር ተቋማት በተገኙበት ተገምግሟል። በግምገማው ላይ የትራንስፖርትና ሎጂስቲክስ ሚኒስትር ዴታ አቶ በሮ ሀሰን ሚኒስቴር መስሪያ ቤቱ የህዝብ ቁጥር መብዛት እንዲሁም ከህብረተሰቡ እንቅስቃሴ ጋር ተያይዞ በብዝሃን ትራንስፖርትና ኤሌክትሪክ ተሽከርካሪዎች ላይ ትኩረት ሰጥቶ እየሰራም ነው ብለዋል። በአዲስ አበባ ከተማ የፈጣን የአውቶቡስ ትራንስፖርት ትግበራ በሚፈለገው ደረጃ ስላልሆነ የሁሉም ባለድርሻ አካላት ክትትልና ድጋፍ እንደሚያስፈልግ ሚኒስትር ዴኤታው ተናግረዋል። የአዲስ አበባ ፈጣን የአውቶቡስ ትራንስፖርት ጥናት ትግበራ የትራንስፖርትና ልማት ፖሊሲ ኢንስቲትዩት ከዓለም አቀፍ የአረንጓዴ ልማት ኢንስቲትዩት ጋር በመተባበር ያዘጋጀው ነው ብሏል። ፕሮጀክቱ በሚፈለገው ደረጃ ተግባራዊ እንዲሆን ሁሉም የሴክተር ተቋማት የተሰጣቸውን ኃላፊነት ተቀናጅተው ሊወጡ እንደሚገባ በመድረኩ መነገሩንም የሚኒስቴሩ መረጃ ያመለክታል። ተመልካቾቻችን እየተከታተላችሁ የምትገኙት የዕለት ሐሙስ ውሎ አዲሳችንን ነው። አሁን ደግሞ በዝርዝሮ ወደምንመለከታቸው ጉዳዮቻችን እናልፋለን። አብራችን ሁኑ። ባለፉት የለውጥ ዓመታት አዲስ አበባ ከተማ ከታሪኳና ከዓለም አቀፍ ኃላፊነቷ አኳያ ውብና ተመራጭ ትሆን ዘንድ በተሰራው ስራ ምሳሌ የሆኑ ስኬቶች መገኘታቸውን የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞገስ ባልቻ ገለጹ። የከተማዋ ነዋሪዎች ማህበራዊና ኢኮኖሚያዊ ጫና ለማቃለልም በሰው ተኮርና ሌሎች የኢኮኖሚ ዘርፎች የከተማዋ ነዋሪዎች ተጠቃሚነት ለማረጋገጥ ያስቻሉ ተግባራት መከናወናቸውንም ኃላፊው ተናግረዋል። ሪፖርተራችን አቦቻሌ ከኃላፊው ጋር ቆይታ አድርገው ተከታዩን አሰናድቷል። አዲስ ሚዲያ ኔትወርክ ሀገር በአዲስና ለየት ባለ የፖለቲካ መንገድ ውስጥ እንድትገባ አድርጓታል። በተባለውም የለውጥ ሂደት ዙሪያም የብልጽግና ፓርቲ አዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊው አቶ ሞገስ ባልቻን እንግዳ አድርጓል። ሰባት ዓመታትን ወደ ኋላ ተመልሰው በመጋቢት ወር ማብቂያ እውን የተደረገው ሕዝባዊ ጥያቄ የወለደው ለውጥ በመሰረታዊነት የሀገርን ከዘመን የተሻገሩ ፈተናዎች በዘላቂነት መፍታት፣ የሕዝቡን ፍላጎት መመለስ ይቻል ዘንድም ከቤታዊ የፖለቲካ ለውጥ ታሪክ በተለየ አዲስ መንገድ የተቃኙ ሀገራዊ መፍትሄና እርምጃዎች የተወሰዱበት ስለመሆኑም ማነሱም በሀገራችን ፖለቲካ በኢኮኖሚ እና በጠቅላላ ባለንበት ሁኔታ ውስጥ ለረዥም ጊዜ ተጉዘን ያልተሳካልን ነገር ግን ደግሞ ሊቀየር የሚገባ ጉዳይ ምንድን ነው የሚል በጣም አጽንኦት የተሰጠው ጉዳይ ነው። የኢሳቤ የአደረጃጀት የአሰራር እነዚህን በጥናት ላይም ተመስርቶ ምሁራንም ጭምር ተሳትፎበት አግላይ እና ከፋፋይ የነበረውን የፖለቲካ አደረጃጀት እና ኢሳቤ በመቀየር ሁሉም ኢትዮጵያውያን አንድ አስተሳሰብ፣ አንድ ኢትዮጵያ ነገር ግን በዚህ ውስጥ ደግሞ ብዝሃነታችንን አስጠብቀን ይህ ብዛነታችን ሚያለያየን ሳይሆን ሚያቀራርብን ሆኖ መቀጠል መቻል አለበት በሚል በፓርቲ ውስጥ የፓርቲ ሪፎርም ነው ማድረግ የተቻለው ማለት ነው የሀገራዊ የፖለቲካና የምጣኔ ሀብት ማዕከል አዲስ አበባ ከተማ ደግሞም ለለውጥ የነበራት ተሳትፎ በዙ የለውጥ ሂደት ውስጥም ተጠቀመች ያሉትን ያነሳሉም ጽፈት ቤት ኃላፊው ብሔራዊ የአህጉራዊን አለም አቀፍ ኃላፊነቶች የተደራረቡባት አዲስ አበባ ከተማ ከታሪኳ ከጸጋዎቿና ከሚጠበቁባት የቤት ስራዎች እኩል መለወጥ ማደግና መልማት ይገባት ዘንድ ያለፉት ሰባት ለመምታት በእርግጥም ለከተማ የነበራቸውን ትርጉም ከፍ ያድርጉታል። አዲስ አበባ የሁላችንም ቤት ነች። አዲስ አበባ የአፍሪካውያን ወንድሞቻችንም ከተማ ነች። አዲስ አበባ ከእኛም አልፋ ትልቅ አላፊነት ያላት ከተማ ነች። አዲስ አበባ እድሜዋን፣ ታሪኳን፣ ኃላፊነቷን በሚመጥን ደረጃ ላይ አይደለም ያለችው። ለነዋሪዎቿ ምቹ እና ተወዳዳሪ ከተማ ማድረግ ይገባናል በሚል ከቤተ መንግስት ጀምሮ እንጦጦ ፍሬንድሺፕ መስቀል አደባባይ ብሎ አንዳንዶቹን ሰርቶ በማሳየት ያ እንዲሰፋ በማድረግ በሰፊው ወደ ስራው ውስጥ እንዲገባ ያደረገበት ሁኔታ ማለት ነው። በስም በግብርና በኃላፊነቶቿ ልክ የማልማትና ተጸጋዎቿ እሴት የማኖር ጥረት ከተማዋን ሀገራዊ ምሳሌ መለወጣ አሻራ ማኖሪያ ከተማ ለማድረግ ተጨማሪ አቅምና መነሳሳትን የፈጠሩ ልምድና ተሞክሮ የተቀመረባቸው ይሏቸዋል። የለውጡን ያለፉ ዓመታት ሳምንቱንም ጊዜ መስራት መቻል አለብን። የምናባክነው ጊዜ መኖር ያለበትም አራቱንም ሰዓት መስራት መቻል አለብን። ይሄ በአመራር ውስጥ እንዲጋባ አደረግን። በፈጻሚ ውስጥ እንዲደርስ አደረግን። ህዝቡ ውስጥ እንዲዳረስ አደረግን። ይሄ ደግሞ በጥብቅ የክትትልና ድጋፍ አሁን ፕሮጀክቶችን ጀምረን ጨርሰን ለሪቫን የምንቆርጥበት ጊዜ ያጠረበት ነው ያሉ ማለት ስለዚህ የህሳቤ ለውጥ ነው ነው። አዲስ አበባ ማህበራዊ ስብራቶቿ ለማከም የነዋሪዎቿን ጫና ለማቃለልም በሰው ተኮሩና ሌሎች የከተማ ልማት ዘርፎች ከጀንበር ጋር በሚሽቀዳደም ትጋት በትኩረት ስትሰራ መቆየቷን የሚያነሳሉ አቶ መገስ በእስካሁን ሂደት ተገኙ የሚሏቸውን ውጤቶች ማሳያ በማድረግ ወደ አንድ ነጥብ ሁለት ሚሊዮን ወጣቶችና ሴቶች የስራ ድል ተጠቃሚ ሆነዋል ማለት ነው። አንድ ሚሊዮን የሚጠጉ ተማሪዎች የትምህርት ግብአታቸው፣ የትምህርት ቁሳቁሳቸው፣ አልባሳታቸው፣ መጽሐፋቸው ተሟልቶላቸው ይማራሉ ማለት። ስምንት መቶ አምሳ ሺህ የሚደርሱ ተማሪዎች በቀን ሁለት ጊዜ መግባሉ፣ ቁርስና ምሳ ማለት። የእንጀራ ፋብሪካዎችን እንዲከፈቱ በማድረግ ለጎዳና ተዳዳሪነት በጣም ለተሰቃየ ለተቸገረ አኗኗር ውስጥ የሚኖሩትን ሁኔታ መቅረፍ እንዲያስችል የኔገዋ የሚል ተቋም ተከፍቶ ሰልጥኖ ስራ እንዲይዙ የማድረግ ስራ እየተሰራ ያለ የኮሪደር ልማት አዲስ አበባን እንደ አዲስ እንድትፈካ ሀገራዊ የመለወጥ አሻራ ያረፈባት ከተማ አድርጓታል። የከተማዋ ነባር ጸጋዎች ገጽታን ያጸዳ፣ ነዋሪዋን ከእንቅስቃሴ ድባት ያነቃ፣ የተሻለ ኑሮ ምቹ የከተማ ስነ ምህዳር ለመፍጠር እያገዘ ይገኛል ያሉት ልማቱ በጥናት የተጀመረ ለከተማ ሁሉን አቀፍ መሻሻል አቅም እየሰጠ የሚገኝ ይሉታል። ኮሪደር የመጣው በየቦቱ ዶት ዶት ላይ ያሉ የተሰሩ ስራዎችን እናገናኝ ። ይሄን በማድረግ የአዲስ አበባን ውበት እናውጣ፣ የአዲስ አበባን ምቹነት እናውጣ። በዚህ ውስጥ ደግሞ የአዲስ አበባን ገጽታ እንቀይረው፣ ማሻሻል ይኖርብናል። ለእኛ አይመጥንም፣ አዲስ አበባ በዚህ ሁኔታ ውስጥ መሆኗ ለእኛ አይመጥንም፣ ክብር አይሰማንም። የምለውን ለመመለስ ቀን ከሌሊት መስራት መቻል አለብን። ያንን ለማድረግ ምንድ ኮሪደር ኮሪደሩ ጥናት ተደርጎ ለረዥም ጊዜ አመሰግናለሁ። በአዲስ አበባ ጫኝና ወራጅ የሚመራበት መመሪያ ወጥቶ ወደ ስራ ከተገባ በኋላ ከዚህ ቀደም ሕዝቡ ሲያነሳቸው የነበሩ ቅሬታዎች መቀነሳቸውን የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አስታወቀ። ቢሮው በአራዳ በጉለሌ በልደታና በቂርቆስ ክፍለ ከተሞች ለሚገኙ ጫኝና አውራጆች ስልጠና ሰጥቷል። ቴዎድሮስ ይሳ ዝርዝራለሁ በአዲስ አበባ ከተማ የሚገኙ ጫኝና አውራጆች ማህበራት ለህብረተሰቡ እየሰጡት የነበረው አገልግሎት ህግና ስርዓትን ያልተከተለ ነበር። ይህም በመሆኑ የመዲናዋ ነዋሪዎች ንብረታቸውን በሚያንቀሳቀሱበት ወቅት አላስፈላጊ ዋጋ በጫኝና አውራጆች ሲጠየቁ ለእንግልትና ምሬት ሲዳረጉ እንደነበር ይታወሳል። ይህን ችግር ለመቅረፍም የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አገልግሎቱ በህግና ስርዓት እንዲመራ ደንብ አውጥቶ ወደ ስራ መገባቱ ይታወሳል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ቢሮ ኃላፊ አቶ ሚደግሳ ከበደ አስራና ደንቡ ከወጣ በኋላ በህብረተሰቡ ዘንድ ይደርስ የነበረው እንግልት ተቀንሷል ብለዋል። አዲስ መመሪያ ከወጣ በኋላ በጫይና ወራጅ መልሰን ካደራጀን በኋላ በተለይ በከተማችን በዚህ ዘርፍ ያለው ለሰላም እጦት፣ ለግጭት፣ ለማህበረሰቡ እንግልት መነሻ የሆኑ ጉዳዮች ተፈቷል። ህዝባችን እፎ ያለበት ዘርፍም ጭምር ነው ብለን ማንሳት ይቻላል። ከነዚህ ውስጥ ከአሁን በፊት ለግጭት ይዳርጉ የነበሩ የጸጥታ አካልም የሚዳኝበት የህግ ማዕቀፍ አልነበረም ተስማሙ ነበር የሚባለው። አሁን ግን ጫኙም አውራጁም የሚያስጭንበት የሚያስወርድበት ግልጽ የሆነ የዋጋ ተመን አለ። ከዛ ዋጋ ተመን በላይ ጫኝና አውራጅ መጠየቅ አይችሉም። ስለዚህ ህጉን አክብሮ በመስራታቸው ህዝባችን ከእንግልት የታደግንበት ቅሬታ የቀነስንበት ሁኔታ እንዳለ ማየት ይቻላል። አስራና ደንብን አክብረው የሚሰሩ በአርአያነት የሚጠቀሱ ጫኝና አውራጆች መፈጠራቸውንም አቶ ሚደቅሳ ከበደ ተናግረዋል። እነዚህ ጫኝና አውራጅ ህግን ተከትሎ ብቻ መስራት ሳይሆን ከጸጥታ ኃይሉ ጋር በመቀናጀት በተለይ በተለይ በመጫንና በማውረድ የግጭት መንስ የመደባደብ የድብዳ ሁኔታ